በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቤተሰብ ቆንጆ የሆነ የሩዝ በካሮት አሰራር ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናቸው? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ቆንጆ የሆነ የሩዝ በካሮት አሰራር ነው። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። ሸትም እንዳትሄዱ። ይህንን ቪዲዮ ውስጥ ከመጨረሻው ድረስ አይታችሁ ያላችሁን ሀሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከትፌ ነበረ። እሱን ውሃውን ምጥጥ እስከሚያደርግልኝ ድረስ እንደዚህ በደንብ አድርጌ ጥብስ አድርጌዋለሁ። እዚህ ላይ ዘይት ነው የምጨምረው። ዘይት የምጨምር ያለው በዘይቱ ሽንኩርቱን አሁንም አበስለውና በደንብ ከበሰለልኝ በኋላ ካሮት ፈቅፍቅ አዘጋጅቻለሁ። ካሮቱን የፈቀፈቁት በቁመቱ ነው። ስለዚህ ካሮቱን እጨምራለሁ። እንደዚህ ሽንኩርቱ ከበሰለ በኋላ ሽንኩርት መጨመር እንችላለን። እኔ ግን እንዳጋጣሚ ሆኖ አልጨመርሁበትም። ለምንድን ያልጨመርኩት ራሳቸው አልጨመርሁበትም። መጨመርም አለመጨመርም እንችላለን። ይሄ የራሳችን ውሳኔ ስለሆነ እንደዚህ በደንብ አድርጌ ሽንኩርቱን አብስየዋለሁ። እነዚህ ላይ ካሮቴን ነው የምጨምር። ካሮቱን በደንብ አድርጌ ከሽንኩርቱ ጋር አበስለዋለሁ። ቆንጆ የሆነ ጣዕም ያለው የሩዝ በካሮት አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ሽንኩርቱ እንደዚህ በዚህ መልኩ ስለበሰለ አሁን ካሮቴን ጨምሬያለሁ። ካሮቱን የተወሰነ ከሽንኩርቱ ጋር ጥብስ አድርገዋለሁ። ጥብስ ካደረግኩትኝ በኋላ ውሃ አፍልቼ አዘጋጅቻለሁ። ለምን ሙቅ ውሃ ቢሆን ይመረጣል፣ ቀዝቃዛ ከምንጨምር እንደዚህ በዚህ መልኩ በደንብ አድርጌ ጥብስ እያደረኩት ነው እየከደንሁኝ ለምን በዘይት በደንብ ሲጠበስ ካሮቱ መጨረሻ ላይ ሩዙ በጣም ነው የሚጣፍጠው። እንደዚህ ተሎ ተሎ እያማሰልኩ ለምን ድስቱ እንትን እንዳይልብኝ እንዳይዝብኝ። ቆንጆ የሆነ የሩዝ በካሮት አሰራር ነው። ይኸው እየበሰለ ነው። እንደዚህ ይሄ እየከደን ሁኝ ተሎ ተሎ እያማሰል ሆኝ ለምን እንዳይቃጠል፣ ያው በዚህ መልኩ በስለዋል። አሁን እዚህ ላይ ምንድን ነው የማደርገው? ውሃ ነው የምጨምረው፣ ለምን እንዳይጠቁርብኝ መጨረሻ ላይ ቆንጆ የሆነ ከላር እንዲኖረው ሩዙ። ስለዚህ በደንብም በስሏል ሊበቃውም እያስባለሁ። አሁን የፈለጉት ካለ ወይም ጨምረው፣ ቀደም ብያችኋለሁ ነጭ ሽንኩርት መጨመር ትችላላችሁ። እኔ አልጨመርሁበትም። አሁን እዚህ ላይ ውሃውን ጨምራለሁኝ ካሮቱም በደንብ ሆኖ በስሏል። ስለዚህ መጠነኛ ነው አድርገን ውሃ መጨመር ያለብን። ለምን ውሃው በጣም ከበዛ እንዳይቦካበን ሩዙ። በጣም ያላነሰ በጣም ያልበዛ ነው። እኔ የሰራሁትኝ ሩዝ የሀገር ውስጡን ነው። ሆይን መጥኝ ከጨመርኩ በኋላ ጨው ነው የጨመርኩት። ይህ ሲፈላ ተመልሼ እመጣለሁ። የትም እንዳትሄዱ ሩዜን በደንብ አድርጌ አጠቤ ዘፍዝፊዋለሁ። ሄው ቤተሰብ በዚህ መልኩ ፈልቷል። አሁን ከዚህ ላይ ሩዜን ነው የምጨምረው። ሩዙን በደንብ አድርጌ ነው ያጣፉትኝ በደንብ አጠቤ አንድ ለሰላሳ አምስት ለሀያ ደቂቃ የሚያክል ዘፍዝፍ ያለውን አሁን እንደዚህ በዚህ መልኩ ከጨመርኩኝ በኋላ ቀስ አድርጌ እቀላቅለዋለሁ። እንደዚህ ከቀላቀልኩኝ በኋላ እከድነዋለሁ። ውሃውን መጠጥ ሲያደርገው ደግሞ ተመልሼ እመጣለሁ። ይኸው በዚህ መልኩ እየበሰለ ነው። እናንተን ለማሳየት ያክል ነው ገና ውሃውን አልመጠጠውም። ቀስ አድርጌ እንደዚህ እንትን እለዋለሁ። ለምን ካሮቱ በአንድ በኩል ብቻ እንዳይሆን ሁሉም እኩል እንዲሆንልኝ ብዬ ነው እንደዚህ የቀላቀልኩትኝ። ቀስ እያደረኩኝ ለምን ተሎ ተሎ እንትን ካማሰል ነው ቡክት ስለሚል። ይኸው ይህንን ይመስላል። በዚህ መልኩ ውሃውን መጡታል። ትንሽ የተወሰነ ነው የሚቀረው በዚህ መልኩ እየበሰለ ነው። ውሃው ከበዛ ጭም ልቅልቅ ብሎ በጣም ያስጠላል። ውሃው ግን መጠነኛ አድርገን ከጨመር ነው እንደዚህ ደስ የሚል እንትን እይታውም ሆነ ጣዕሙ ቆንጆ ይሆናል። ስለዚህ በዚህ መልኩ ውሃውን መጥቷል። ቆንጆ ሆኖ በስሏል። አሁን የመቋም ብዬ አስባለሁ። ስለዚህ አሁን አወጣውና ትንሽ የተወሰነ ቅዝቅዝ ሲልልኝ ደግሞ ከሳህን ላይ አድርጌ ተመልሼ መጣለው። በእርግጥ ይህ ሩዝ እንደዛኛው ሩዝ አይደለም፣ የሀገር ውስጥ ያለው እንደዛኛው አይደለም። ግን ቢሆንም ደግሞ ቆንጆ የሆነ ሩዝ ነው። ሁላችሁም እንደዚህ ሰርታችሁ ተመገቡ ማለት ነው ወዳለሁኝ ሳለ አድርጌ ተመልሼ እመጣለሁ። የትም እንዳትሄዱ ላይክ ማድረጋችሁን ግን አትርሱ። ቤተሰብ ብዙውን ጊዜ ላይክ አናደርግም እና ፈቃደኞች ከሆናችሁ ላይክ አድርጉ። አሁን ሰሃን ላይ አድርጌ ተመልሻለሁ። እንደምትመለከቱት ይሄንን ይመስላል። ቀደም ብያችኋለሁ፣ ይሄ ሩዝ እንደዛኛው ሩዝ አይደለም። ግን ቢሆንም ደግሞ በጣም የሚጣፍጠው ሁላችሁም ሰርታችሁ ሞክሩት። ይሄኛው እና ያኛው ምንድን ነው ልዩነቱ? ያኛው ቀጠን ቀጠን ብሎ ረዘም ረዘም ያለ ነው። ይሄ ደግሞ አጠር አጠር ብሎ ወፈር ወፈር ያለ ነው ማለት ነው እንጂ ጣሙ ይህም ቆንጆ የሆነ ጣም ነው ያለው። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰናይ ጊዜ የተመኘው አመሰግናለሁ ባይ